ሀገር በኪነ ጥበብ ይሰራል፣ ኪነ ጥበብን በሀገር። ሁለቱ ተዛምዷቸው ትልቅ ነው። ሀገር ደስታም ሆነ ሐዘን በምታስተናግድበት ወቅት ጓደኛ ናት። ኪነ ጥበብ እልፍ ሰዎች መስተጋብርን ፈጥረው የሚኖሩባት ሚስጥርም ጭምር ታዲያ ይችው የሀገር ባለውለታ የራሷ ቦታና ማረፊያ ያስፈልጋታል። አዲስ አበባም ለዚሁ ምቹ ለመሆን የተለያዩ ቲያትር ቤቶችን ጨምሮ ለዘርፉ የሚሆኑ መሰረተ ልማቶችን ገንብታ አስመርቃለች። ከነዚህ ውስጥ ደግሞ አዲሱ የህጻናትና ወጣቶች ቲያትር ኮምፕሌክስ ይገኝበታል። ይኸው የህጻናትና ወጣቶች ቲያትር ኮምፕሌክስም በጥበብ ዘርፉ ላይ ይታዩ የነበሩ ችግሮችን ጥሎ ለስራ ምቹና ተስማሚ ስለመሆኑ የዘርፉ ባለሙያዎች ይናገራሉ። አሁን ከዚህ በፊት የውልሽ አሁን ባሎችና ሚስቶች የሚባል ቲያትር አለን፣ ብሔራዊ ትያትር። እሱን ለማድረግ ተዘዋዋሪ ስቴጅ ለማድረግ በማኑዋል ነበር የምናደርገው። አሁን እዚህ ግን ሪቮልቪንግ ስቴጁ ኦልሞስት ወደ ሶስት ቦታዎች ሁሉ ሶስት ስልሳ የሚዞሩ በጣም ዘመናዊ የመድረኩ የመብራት፣ የድምፅ ግብአቶች መጠቀሚያ ብዙ ነው። የተዋናይ እንኳን ጉልበት በሚቀንስ መልኩም መሰራቱ በጣም በጣም ደስ ብሎኛል። የተለየ መነሳሳትም ፈጥሮብኛል። ፍቅር ቲያትር ቤት ከመሄድ በፊት ህጻናትና ወጣቶች ቲያትር ቤት የመጀመሪያ ተዋናይ ነበሩ። እዛ ነበር የምሰራው እና እዛ በምንሰራበት ሳል ላይ በጣም ብዙ ችግሮች ነበሩ። መድረኩ ጠባብ ነበረ። እንደገናም ቲያትር ቤቱ ራሱ ህጻናት ቲያትር ቤት የኛ አልነበረም። የባህል የስፖርቶች ነው የነበረው እና ብዙ ስቃዮችና ብዙ መከራዎችን አሳልፈን ነበረ። ይሄ መሆኑ ደግሞ ለሁሉም አርቲስቶች በአጠቃላይ ትልቅ ነው የምስራችና ትልቅ ደስታን የሚጭር ነገር ነው። ትናንትና ያየን ሰዎች ዛሬ ላይ ይህንን ስናይ ለላ ትልቅ የምስራችና ትልቅ ድል ነው። ስቴጆቹ ዘመናዊ ያለመሆን ሊያሰሩ ባለመቻላቸው እንግዲህ የሳውንድ ፕሩፍ አለመሆን ምናም ብቻ ይሁን ሞደርናይዝድ ያለመሆን ችግሩ በጣም ሰፊ ነበረ። አሁን እንግዲህ ሀ ብሎ ቀርፎልናል ብለን ነው የምናስበው። ይህንን ና በጣም ሰፊ የሰፊ የሆነ ልዩነቶች ነው ያሉት። ከተማ አስተዳደሩ ለዘርፉ ትኩረት ሰጥቶ እየሰራ በሆኑ ደስተኞች ስለመሆናቸው ያነሱት የአዲስ ሚዲያ ኔትወርክ ያነጋገራቸው የዘርፉ ባለሙያዎች በተገነቡት መሰረተ ልማቶች የተሻሉ ስራዎችን በመስራት ለትውልዱ ማሳለፍ ይጠበቅብናል እምባይ ናቸው። መንግስት እንደነዚህ አይነት አዳራሾችን የአምፊ ቴአትሮችን ምናምን ገንብቷል። እኛ ደግሞ ከዚህ ወዲያ ባለሙያው በያለበት መስክ ተነጋግሮ ተግባብቶ ተወያይቶ ለትውልድ ጠቃሚ የሚሆኑ ነገሮችን የመስራት ግዴታ አለብን። ደግሞ ለዚህ እግዚአብሔር ይረዳናል፣ እናደርጋለን። ፊልም አዳራሾችም አሉት እንግዲህ አሁን እያየነው ባለው ደረጃ በጣም የሚያስደስትና የሚያነቃቃ ሌሎችንም የሚጋብዝ ሰርተን ማሳየት በደንብ፣ በብቃት በቃ በደንብ ልንሰራበት የምንችልበት ሁኔታ መፍጠር መቻል አለብን። ምንም አይነት ሀሳብ አስበ አይ ይሄ መድረክ እኮ አይፈቅድልኝም፣ ይህን ሀሳቤን እኮ እዚህ ጋር ለማድረግ ይሄ መድረክ ምቹ አይደለም ለማለት አሁን ጊዜው አበቃ። ከተማ አስተዳደሩ ለዘርፉ እድገት ትኩረት ሰጥቶ እየሰራበት ስለመሆኑ ያነሱት ደግሞ የአዲስ አበባ ከተማ ቲያትር ቤቶች አስተዳደር ዋና ስራ አስኪያጅ አቶ ፍጹም ዘገዬ ናቸው። ግራንድ የሆነ በኢትዮጵያ የቲያትር ወይም ሲኒማ ታሪክ ውስጥ ትልቅ ጥፋት የሆኑ ተቋማትን ከተማ መስተዳድሩ በአጭር ጊዜ ገንብቶ እውን አድርጓል። ለሙያውም ለሙያተኞችም ማለት ነው። ይሄ ትልቅ ፖቴንሻል ነው። ጡረታ የወጡና ወጣት የኪነ ጥበብ ባለሙያዎች አዲሱን የህጻናትና ወጣቶች ቲያትር ኮምፕሌክስን ጎብኝተውታል።